እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልምዎን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። የተራዘመ የኢራን የሚሳይል ድብደባ ሚሊዮን እስራኤላውያንን ዛሬ ከጠዋቱ ውስጥ ከረፋዱ ወደ ቦምብ መጠለያ እንዳመላለሳቸው ዘገበ። ከሚሳይሎቹ አንዱ ደቡባዊ እስራኤል ውስጥ የሚገኝ ስትራቴጂክ መሠረተ ልማት መገልገያ ተብሎ የተገለጸ ተቋም አጠገብ አርፎም በርካታ ደቡባዊ ትናንሽ ከተሞች ለጊዜው ያለ ኤሌክትሪክ አገልግሎት ቀርተው እንደነበረ የሀገሪቱ የኤሌክትሪክ ኮርፖሬሽን አስታውቋል። የእስራኤል መከላከያ ኃይል በወገኑ እንዳለው ኢራን በ40 ደቂቃ ውስጥ 6 ወይም 7 ሚሳይሎችን በማንጠባጠብ መልክ ተኩሳለች። እስካሁን ወደ እስራኤል የተተኮሱ ቦሊስቲክ ሚሳይሎች ከ500 ያልፋሉ። የመኖሪያ ህንፃዎችን፣ ዩኒቨርሲቲና ሆስፒታሎች ላይ ከፍተኛ ጉዳት አድርሷል ብሏል አይዲፍ። በሩምታዎቹ የተገደሉ እስራኤላውያን ቁጥር እስካሁን 24 ነው። በሺዎች የሚቆጠሩ ከቀላል እስከ መካከለኛ የመቁሰል አደጋ ደርሶባቸዋል። ይህ በእንዲህ እንዳለ እስራኤል አሁንም በኢራን ወታደራዊና የኒውክሌር ፕሮግራም ላይ ድብደባዋን አባብሳለች። ከትናንት ምሽት እስከ ዛሬ ጠዋት ድረስ መከላከያ ሚኒስቴር እስራኤል ቃጽ በሰጡት መግለጫ አይዴፍ ከዚህ በፊት ባልተለመደ ኃይልና ጥልቀት የኢራን አገዛዝ ኢላማዎችንና በመሃል ቴህራን የሚገኙ የአገዛዙ የመጨቆኛ መዋቅሮችን አነቡጧል። መከላከያ ሚኒስትር ቃጽ በመግለጫቸው በጦር ጀቶቹ ፍላጻ የነቦጩ ኢላማዎችን ምስል እንለቃለን ብለዋል። ለእያንዳንዱ ወደ እስራኤል የምትተኮስ ሚሳኤል የኢራኑ አምባገነን ገዢ ክፉኛ ይነቦጫል። ቅጣቱ በባሰና በሰፋ ኃይል ይቀጥላል ብለዋል። ሲቀጥሉም የደጀን መከላከያችንን እያጠናከርን ዓላማችንን ሙሉ በሙሉ እስክናሳካ ድረስ ጠላትን እናሸንፈዋለን ብለዋል። የእስራኤል ጦር በተጨማሪ እንደገለጸው አያሌ የቦሊስቲክ ሚሳይል ማጠራቀሚያዎችና የመተኮሻ ጣቢያዎች ተነቡጨዋል። እስራኤል የኢራንን ቦሊስቲክ ሚሳይሎች ያነፈረችው ከርማንሻ በሚባል ቀይ ውስጥ እንደሆነም ገልጸዋል። 15 የጦር ጄቶች ተረባርበዋል ብለዋል። አይዲፍ ከዚህ ጋር አያይዞ አንድ የአየር ኃይል ሰው አልባ ምዕራባዊ ኢራን ኮራማባድ በሚባል ግዛት ሰማይ ላይ ተመታ መውደቋን ገልጿል። እስራኤል ከአሁኑ ጋር ሁለተኛ ሰው አልባ ሲመታባት ነው። ሄርሜስ የሚባሉ ሞዴሎች ናቸው። የኢራኑ መንፈሳዊ መሪ አያቶላ ካሚኒ የአሜሪካ ቢ2 የጦር አውሮፕላኖች ድብደባ ፎርዶን ጨምሮ የኒውክሌር ማብላያቸውን ካወደመው በኋላ ለመጀመሪያ ጊዜ በሰጡት መግለጫ ጽዮናዊት ጠላታችን በአሁኑ ሰዓት ክፉኛ እየተቀጣች ነው በማለት በማኅበራዊ ገጻቸው ላይ አስፍረዋል። ዳንኤል እንደሰማሁ ነው፣ በእስካሁን ድረስ ኢራን በአሜሪካ ላይ የበቀል እርምጃ አልወሰደችም። እንግዲህ አሜሪካ ይህንን ጥቃት ተቀላቅላ እርምጃ የምትወስድ ከሆነ ኢራን በዚህ በመካከለኛው ምስራቅ ውስጥ ካሏት ወደ ሀያ የሚደርሱ የጦር ሰፈሮች አንዱ ላይ ወይም ሁለቱ ላይ የሚሳኤል ርምታ በመክፈት እንደምትበቃል ስትስንት ቆይታለች። በተጨማሪም የሆርሙዝ ሰርጥን በመዝጋት መላ ዓለምን የኢኮኖሚ አዘቅት ውስጥ ከተዋል የሚል ማስጠንቀቂያ እንደነበራት ይታወሳል። ከዚህ አንጻር የሀገሪቱ ፓርላማ የሆርሙዝ ሰርጥ እንዲዘጋ ወስኗል። ነገር ግን የፓርላማ ውሳኔ በሕግ አስገዳጅ ተፈጻሚነቱ አስገዳጅ አይደለም። ይሄ ሊሆን የሚችለው የሀገሪቱ ከፍተኛው የብሔራዊ ደህንነት ምክር ቤት መንፈሳዊ መሪ አያቶላ አሊ ካሚኒ የሚጨምር ነው ያ ክፍል ሲያጸድቀው ነው። እስካሁን ድረስ ያ ክፍል የፓርላማውን ውሳኔ ድምፅ አልሰጠበትም ወይም የፓርላማውን ውሳኔ ለማጽደቅም ሆነ ውድቅ ለማድረግ እስካሁን ስለመሰብሰቡ የተሰማ ነገር የለም። ዳንኤል አለም ከዘገባው እንደምንሰማው ከሆነ ኢራን የበቀል እርምጃዋን አሜሪካ ላይ ከማሳረፍ ይልቅ በእስራኤል ላይ እያከታተለች ነው ማለት ነው። እስራኤል ላይ ልጌቷን የመወጣት ጉዳይ ሳይሆን በእስራኤል እና በኢራን መካከል ያለ ጦርነት አልበረደም፣ አልቆምም። ዳንኤል ስለዚህ የዛ አካል ነው። ለምሳሌ አሁን በዜናው ላይ እንደሰማኸው በአርባ ደቂቃ ውስጥ ስድስት ወይም ሰባት ፖሊቲክ ሚሳይል የተኮሰችው አሁን በትክክል ተገልጾልኝ ከሆነ እየተከተለች ያለው ስልት እነዚህን ቦምቦች የማንጠባጠፍ ተኩስ በሩን ተመልክ አይደል? የምትከፍታቸው ለምሳሌ ወደ አምስት ሰዓት አካባቢ አንድ ሚሳይል ተኩሳለች። ነገር ግን አንድ ሚሳይል ተኮስ፣ አንድ መቶ ሚሳይል ተኮስ በዛ ሰዓት በየትኛውም የሀገሪቱ ክፍል የሚገኝ እስራኤላዊ ወደ ቦምብ መጠለያ ክፍል መሮጥ አለበት። ምክንያቱም ያ ነገር ሲተኮስ ነው ማስጠንቀቂያ የሚሰጠው ወይ ወደ ወደ ወደ ወደ መውደቁ ሲቃረም ማለት ነው ማስጠንቀቂያ የሚሰጠው። ስለዚህ ኤግዛክትሊ የት ቦታ ላይ እንደሚወድቅ ወይም ወደ የትኛው የእስራኤል ክፍል ውስጥ እንደሚወድቅ ሳይታወቅ በፊት እያለ ነው ለሰው ወደ ቦምብ መጠለያ ግቡ የሚባለው በኋላ ላይ ግን አንድ ሚሳኤል ይመጣል እና ያ ሚሳኤል ለምሳሌ ወደ ወደ ተለመደ ወደ ቴላቪቭ አቅራቢያና እና ዙሪያን የሚያክፍበት ጊዜ በተደጋጋሚ ወይም ሀይፋ እና በእና በሚያክፍበት ጊዜ አንዳንድ ባባኛ ታከሽፏል። አሁን አደጋው ምንድን ነው? ያ ሚሳኤል የት እንደሚወጣ ስለማይታወቅ ማዕከላዊ እስራኤል ውስጥም ሆኑ ደቡብ እስራኤል ውስጥም ሆኑ ሰሜን እስራኤል ውስጥ ሆኑ ኢየሩሳሌሙን፣ ቴላቪቭን፣ ቤርሼባሁን፣ ሃይፋውን ሁሉም ምን ማድረግ አለበት? ወደ ቦምብ በመጠለያ ሲመሩጣለን። ስለዚህ ምናልባት አሁን ኢራኖች ኢራኖች በዚህ አተኳኮስ ዘቢያቸው ህዝቡ ላይ መከፋትና ጫና ድንጋጤ የማሳደር ይመስላል። ለምን ስድስትና ሰባት ሚሳኤል እየበታተን በአርባ ደቂቃ ታደረጋል አሁን የተወሰነ ሰዓት አካል ሆን ማን ይጠቅሳል። ይህ ማለት ህዝቡን ነርበስ ያደርገዋል፣ ተረጋግቶ ሊቀመጥ አይችልም። ምክንያቱም አሁን ያለው ወጥ ትዕዛዝ ከቦምብ መጠለያ አካባቢ አትራቁ የሚል ነው። ስለዚህ ይሄ ይሄ አንዱ ነው። ሁለተኛ እንደ እንደ በፊቱ እንደ ጦርነቱ መጀመሪያ ሲሆን ከመቶ በላይ የሆኑ ሚሳኤሎች የምተኩስበት ሁኔታ አሁን የለም። እስካሁን ድረስ አልተኮሰችም አርባ ሰላሳ እዚህ ድረስ ነው ያሉት በመንጋ በሩንታክ ስከፍት ማለት ነው። የዚህ ምክንያቱ ተብሎ የሚታስበው እንግዲህ በዜና ውስጥ የምትሰማው አሃዝ ወይም ቁጥር በየጊዜው ይለዋወጣል። መጀመሪያ ነበር ብሎ ለምሳሌ ኢራን ያላት ቦምብ ክምችት ሁለት ሺህ እንደነበር አሁን ደግሞ ትናንት በሲኤንኤን ሌላ ዘገባ ሶስት ሺህ ይላል። ስለዚህ አሁን በሲኤንኤን ዘገባ ከሶስት ሺው ሚሳኤል ግማሹ እስካሁን ወድሟል፣ ጥቅም ላይ ውሏል። ምን ለማለት ነው ከፊሉ ከአንድ ሺህ አምስት መቶ ውስጥ ቅድም እንዳልኩህ ወደ አምስት መቶ ገደማው ኢራን ላይ ማ እስራኤል ላይ ተተኩሷል። ቀሪ ደግሞ ወደ አንድ ሺህ የሚሆነው በእስራኤል ቶርጆች ድብደባ ወድሟል። ስለዚህ አሁን ኢራን በእጇ የሚገኘው አንድ ሺህ አምስት መቶ ገደማ ነው የሚል ነው። ነገር ግን በሌላ ዘገባ ላይ ያገኘሁት ደግሞ ክብርችቱን ሁለት ሺ ነው የሚለውን ከወሰድ ግን የኢራን የሚሳኤል ክምችት ነጥፏል ማለት ይችላል ማለት ነው። ለምን አምስት መቶውን ወደ እስራኤል ትርትሳለች። የዛን ያህል ደግሞ በዜና በዛ በዘገባ ላይ እንደሰማኸው በድምሩ ወደ አንድ ሺ አምስት መቶ እስራኤል ከተኮሰችው ጭምር ከወደመ በእጇ ላይ ሊቀሩ የሚችሉ አምስት መቶ ቦሊስቲክ ሚሳኤሎች ናቸው። በሌላ በኩል ደግሞ በእስራኤል በኩል ተደጋግሞ ከውጭ ሲነገር የምንሰማው እስራኤል የመከላከያ ሚሳኤሉ ሳያልቅባት ወይም እጥረት ሳይገጥማት አልቀርም የሚላል። ይሄንን እስራኤል አላረጋገጠችውም። በተመሳሳይ ሁኔታም ኢራን አላረጋገጠችውም። አንደኛ ያላት ክምችትን እሷ ነች የምታውቀው። ሁለተኛ በተባለ መጠን ክምችቷ መመናመኑን ኢራን አላመለችም። ሌላው ድብደባዎች በጣም በሰፊው እየተካሄዱ ነው ያሉት። ለምሳሌ የኢራን አብዮታዊ ዘቦች የሚባለው ዋነኛው ከዚህ ከኢራን እስላማዊ አብዮታዊ መንግስት መነሳት ጋር የአብዮቱ የአብዮቱ ጠባቂ ማለት ነው። ይሄ ኢስላሚክ ሪቮሉሽነሪ ዳርክ ኮር የሚባለው ማለት ነው እና የእሱን ጽሕፈት ቤት እንዳወደበት ገልጻለች እስራኤል እና ይህን በምታደርግበት ወቅትም አብረው በርካታ የዚህ አቤታ የዘወከሩ ወታደሮች ሞተዋል ነው የምትለው እስራኤል። እስራኤል ይሄ እንግዲህ የኢራን ከዛሬ አርባ ስድስት ዓመት በፊት የተመሰረተው የኢራን እስላማዊ አብዮታዊ መንግስት ሲመሰረት የዚህ የሻውን ዘመነ መንግስት ጥሎ አዲስ እግሩን የተከለ ሃይማኖታዊ መንግስት ዋና ጋሻ አይ በምህጻረ ቃል አይ አር ጂ ሲ ኢስላሚክ ሪቮሉሽነሪ ጋርድስ ኮር የሚባለው ኃይል ነው። የአብዮቱ ጠባቂ ማለት። ስለዚህ ከኢራን መደበኛ ጦር በላይ ነው። በስልጣንም በታጠቃቸው መሳሪያዎችም፣ በተለይ ኤሮስፔስ በምትለ በሚሳይል ቴክኖሎጂ የ በኒውክሌር በኒውክሌር ምርምር በዩራኒየም ማበልጸጉ በእነዚህ ውስጥ ሁሉ ትልቁን ሚና የሚጫወተው እሱ ነው እና እስራኤል ያደረሰችው አንድ ትልቅ ድብደባ የዚህም የአር የአይ አር ጂሲ የእዝ ማዕከላት መደብደብ ነው እና ይህን በመደብደብ ሂደት አብሮ በርካታ ወታደሮች ተገለዋል ትላለች። በነገራችን ላይ ሌላ በእስራኤል በኩል የተፈጸመ ከባድ ጥቃት ቴሄራን ውስጥ የሚገኝ ኢቭን ተብሎ የሚታወቀውን ወህኒ ቤት ላይ የተደረገው ነው። ዳንኤል፣ የዚህ ጥቃት ደግሞ አላማ ወህኒ ቤቱን ለማውደም አይደለም። የወህኒ ቤቱ ዙሪያ አካባቢ ነው የተመታው። አላማው ከፍተኛ ቁጥር ያላቸው የኢራን ተቃዋሚዎች የታጎሩበት ወህኒ ቤት ነው። ስለዚህ በዚህ የእስራኤል ጥቃት ተገንነት ከእስር ቤት እንዲያመልጡና ከወጡም በኋላ በአገዛዙ ላይ አገዛዙ እንዲገለበጥ ወይም አገዛዙ እንዲወገድ ወይም ኢራናውያን በአገዛዙ ምትክ የሚፈልጉትን መንግስት ለመመስረት ለሚያደርጉት ጥረት አጋዥ ኃይሎች እንዲሆኑ ለማድረግ ነው የሚል ነው የተሰጠው መግለጫ። ከኢየሩሳሌም የኢቨን ፕሪዝን ተደብድቧል፣ በዚህ የሞተ እስረኛ የለም ብላ ነው እስራኤል የምታምነው። ምክንያቱም የ ኢላማ አመታቷ ወህኒ ቤቱ ከቁጥጥር ውጪ ሆነው እንደሱ ሊያመልጡ የሚችልበት ሁኔታ ለመፍጠር የታቀደ ብቻ እንደሆነ ገልጻለች። ሌላ ደግሞ ዳንኤል በጣም የሚገርም እዛው ኢራን ውስጥ የፍልስጤም አደባባይ የሚል አለ። እዛ የፍልስጤም አደባባይ ላይ አንድ ትልቅ ማማ አለ። ማማው ላይ የተገጠመ ሰዓት አለ እና ያ ሰዓት እስከ ሁለት ሺህ አስራ አምስት እስከ ሁለት ሺህ አርባ ድረስ የሚቆጥር ነው እና ያ የፓርላማ ሰዓት የመሰለ የእስራኤል መስሪያ ጊዜ ካውንት ዳውን የሚያደርግ ነው። እስራኤል ልትጠፋ ይሄን ያህል ሰዓት ጠራት ይሄን ያህል ሰዓት በየቀኑ ሀያ አራት ሰዓት እየቀነሰ እየቀነሰ እስከ ሁለት ሺህ አርባ ድረስ የሚቀጥል ነው እና ሁለት ሺህ አርባ ላይ እስራኤል ትጠፋለች ማለት ነው። በአጋጣሚ በተያያዘ ድብደባ ጠፍቷል ዛሬ። እና ጦርነቱ በዚህ መልቀት ትናል ዳኒ አለም፣ የዚህ ጦርነት መነሻ የኢራን ኒውክሌር ቦምብ የመስራት ጉዳይ ከሆነ አሁን ላይ የኢራን የኒውክሌር ማብላያ ጣቢያዎች ተመትተዋልና፣ ስለዚህ ይህ ጦርነት ማብቃት አልነበረበትም ወይ? አሁን እንደሰማኸው እስራኤል ገና ዓላማዬን አላሳካሁም ነው የምትለው። እና አሁን ጠቅላላ ጥቃቶቹ የተነጣጠሩት በአጠቃላይ በዛች ሀገር የአሊ ካሚኒ መንግስት መኖሩን የሚያረጋግጡ የሚያሳዩ ሲምቦላይዝ የሚያደርጉ ማናቸውንም ነገሮች የማውደም አላማ ላይ ስለዚህ ምንም እንኳ እስራኤል በይፋ

የእስላማዊ ዘቡ አቤታዊ ዘቡ ጥፈት ቤቶች እነዚህ በጣም የተሰሩ የታፈሩ ናቸው። በሀገሪቱ ውስጥ ባለው ተጽዕኖ እነዚህን ማውደም እዛ ውስጥ ካሉት ወታደሮች ጋር ማለት ነው። እንዲሁም የተለያዩ መንግስትን የሚወክሉ በዛት ምድር የአካሚኒ መንግስት የማገዛዝ መኖሩን የሚያሳዩ ምልክቶችን እያወደመች ነው የምትገኘው። ስለዚህ የኒውክሌር ጣቢያውን ማመንጫዎችን ማፍረስ ማውደም፣ ይሄ ይሄ ከሞላ ጎደል ወይ በእርግጠኛነት ተሳክቷል። የባሊስቲክ ሚሳይሎችን ክምችት የባሊስቲክ ሚሳይል ማምረቻዎችን መምታት ይህ ሲካሄድ የቆየ ነው፣ በተለያየ ቦታ ላይ እንደገና ደግሞ የህልውና ፀር የምትለው እስራኤል ራሱ አገዛዙን ጭምር ነው እና ምናልባት በይፋ ባትናገረውም አገዛዙንም የማጥፋት ፍላጎት እንዳላት ያሳያል። ከዚህ ድብደባ በእስራኤል በኩል ገና አልቆመም የሚቀጥል ነው ብላለች እና ከዚህ ከአንጻር ነው እስካሁን ድረስ ኢራናውያን ደግሞ ያው በባሊስቲክ ሚሳኤል እስካሁን ድረስ ምላሽ እየሰጡ ነው ያሉት ወደ እስራኤል። በዚህ መካከል ግን ትልቁ አሁን የያዛቸውና ዓለም የሚጠብቀው ለአሜሪካ የሚሰጥን ምላሽ ነው። የሀገሪቱ ውጭ ጉዳይ ሚኒስትር አባስ አራግቺ በአሁኑ ሰዓት ሞስኮ ነው ያሉት። የጋራ በሚያሳስቡን ጉዳዮች ላይ ከቭላዲሚር ፑቲን ጋር ልንመክር ነው ብለዋል እና እርሳቸው ትናንትናት ከኢስታንቡል ከመነሳታቸው በፊት ለአሜሪካ ጥቃት የበቀል እርምጃ ሳይወሰድ በፊት የምንገባበት ድርድር አይኖርም ብለው ተናግረዋል። እነዚህን ስታይ ጦርነቱ ገና የሚቀጥል ነው። ስለዚህ አለም፣ አይዲኤፍ ኢራን ላይ ከሚያደርገው ድብደባ አንጻር የኢራን አገዛዝ ላይ ከፍተኛ ተግዳሮትን እየፈጠረ ነው ማለት የሚቻል ይመስለኛል። አለም፣ ለትንታኔው አመሰግናለሁ። መልካም ጊዜ መልካም ጊዜ። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ